ከጎናችሁ ያለውን ሰው ጌታ በዚያ ያለ በሉት። አትናወጥ። እዚህ እየተናወጣችሁ የመጣችሁ አምስት ስድስት ሰዎች እዚህ ውስጥ አላችሁና፣ እግዚአብሔር ከአንተና ከአንቺ በላይ ስለ አንቺ ይገደዋል። ለዚህ ነገ ጠዋት የተናወጥሽበት የተናወጥክበት ጉዳይ ተስተካክሏል፣ ሲንገሩት ያ ነገር ተስተካክሏል። እስ፣ እጃችሁ ከፍ አርጉና ነገሬ ተስተካክሏል። መጽሐፍ የያዛችሁ ሰዎች ትንቢተ ዳንኤል ምዕራፍ 6 ምዕራፍ 6። ዛሬ አንድ ሰው ከዚህ አዳራሽ ከዚህ ቸርች ሳይወጣ እግዚአብሔር ቆሞ ቆሞ ከጉድጓድ ጎትቶ ያወጣዋል። አተገባችሁ፣ ያለውን ሰው እግዚአብሔር ቆሞ ይረዳሃል በሉት። አገኛችሁት? ከቁጥር አንድ አለፍ እያልኩ ለአንብብ ዋናው መልእክት ያለ ቁጥር 19 ላይ ነው። ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ መቶ ሀያ መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳብ ያመጡላቸው ዘንድ ንጉሡ እንዳይጐዱ ሶስት አለቆችን በላያቸው ላይ አደረገ። ከነርሱም አንዱ ከእነርሱም አንደኛው ዳንኤል ነበር። ቁጥር ሶስት ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት ምን አለ? በለጠ ከጎናቸው ያለውን ሰው ትበልጣለ ንገሩት፣ እግዚአብሔር በሉት። ከነጌጧ ጀምሮ አዲስ ከፍታ አዘጋጅቶልሃል። ሃያ ሰባት ሰዎች በዚህ ሳምንት ትመሰክራላችሁ። እግዚአብሔር አዲስ ከፍታ አዲስ አዲስ ነገር በጌታ በኢየሱስም አዘጋጅቶላችኋል። ልቀቅና አሜን። እዚ እናብዋ ንጉሡ በመንግሥቱ ሁሉ ላይ የሾመው ዘንድ አሰበ። ያን ጊዜ አለቆቹና መሳፍንቱ ስለ መንግሥቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበረና ስሕተትና በደል አልተገኘበትምና በእርሱም ላይ ሰበብ በደልን ያገኙበት ዘንድ አልቻሉም። አጠገባችሁ ያለውን ሰው ክፍተትን ሊያገኙ አይችሉም በሉት ምን ሊያገኙ ክፍተትን ሊያገኙ አይችሉም ሃያ አራት ሰዓት ሰይጣን ዙሪያችሁ ላይ እንደሚያገሳ አንበሳ ሆኖ ምን ይላል ይላል መጽሐፍ ይዞራል ይላል የሚውጠውን ፈልጎ ምን ይላል ይዞራል ይላል እና የሚገርማችሁ ነገር ይሄ ክፍል ረጅም ሰዓት ምንድን ነው ረጅም ስለሆነ እያለፍኩ አነብላችኋለሁና በደንብ እንድሰሙ ይፈልጋሉ። ዳንኤል ግዞተኛ ነው ወደ ባቢሎን ለ70 ዓመት ከፈለሱ ፈላሻዎች መካከል ከግዞተኞች መካከል አንዱ ነው። በባቢሎን ውስጥ በተቀመጠ ጊዜ ግን ወደ ባቢሎን በፈለሰ ሰዓት በጠላት እጅ ምርኮኛ ሆነ፣ በወረደ ሰዓት ላይ የህይወቱን ኳሊቲ አልቀነሰም። ኦርጅን ማንነቱን አልጣለም። አምላኩን እግዚአብሔርን ጥሎ አይደለም ወዴት የወረደው ወደ ባቢሎን ወረደው የሚገርማችሁ ነገር ዳሪዮስ የተባለ ንጉስ ፊት እግዚአብሔር ፌበር ሰጠው፣ ሞገስ ሰጠው። የሚገርም ነው። ንጉሱ ዳሪዮስ መቶ ሀያ መሳፍንት አለቆችን ለመሾም ፈለገ። በነሱ መካከል ሶስት ሰዎች ይጠብቁትና የሱ ፕሮግራም እንዲያስፈጽሙ ፈለገ። ከሶስቱ መካከል አንዱ ማን ነው ይላል መጽሐፍ፣ ዳንኤል ነበር ይላል። ዳንኤልም መልካም መንፈስ ነበረበትና ከአለቆቹና ከመሳፍንቶቹ መካከል ምን አለ ይላል በለጠ ይላል። ምን ስለነበረው መልካም መንፈስ ስለነበር። አጠገባቸው ያለውን ሰው መልካም መንፈስ ያለበት ሰው ይበልጣል። በሉስ። በስራ ቦታ፣ በንግድ ቦታ፣ በምትኖሩበት ከተማ፣ በምትሰሩበት መስራ ቤት፣ በምትኖሩበት መንደር ላይ እግዚአብሔር ድንገተኛ ብልጫ ይሰጣቸዋል። እስያንድ ሰው ጮሆ አሜን ይበለኝ። ዳንኤል በባቢሎን ምድር ውስጥ አይሁድም ቢሆን እግዚአብሔርን የሚመስል ካራክተር ስለገለጠ እግዚአብሔርም ከእሱ ጋር ስለነበረበት አብሮ ስለነበረ፣ በዳሪዮስ በባቢሎን ንጉሥ በዳሪዮስ ፊት እግዚአብሔር የሚታይ የሚዳሰስ የሚጨበት ምን ሰጠው ይላል ሞገስ ሰጠው ይላል። መቶ ሀያ መሳፍንቱ በዳንኤል ላይ ወዳው ነው ይላል መጽሐፍ ሲናገር ሰበብ ይፈልጉበት ጀመር ይላል። እየሰማችሁኝ ነው። ስተት መፈለግ ጀመር። ዳንኤል በምንድነው የሚደክመው? ዳሜ በምንድነው የሚወርቀው? ዳንኤል በምንድነው ትጥቁ የሚፈታው? ዳንኤል ከወንበሩ ከከፍታው ከሆልነሱ ከቅድስናው በምንድነው ነው ልናወርደው የምንችለው? እስኪ በስልጣን እያለ ጉቦ ይበላል፣ እጅ መንሻ ይወስዳል ወይ ብሎ እጅ መንሻ የሚሰጡ ሰዎችን ሰደዱ። በእጅ መንሻም ሊያገኙት አልቻሉ። ብዙ ስህተት ብዙ ክፍተት ፈለጉ፣ ሊያገኙት አልቻሉም፣ ሊያገኙት አልቻሉም። አጠገባችሁ ያለውን ሰው ይፈልጉኋል ግን አያገኙሁም በሉት። እኔ ላይም ኮንፌስ ላድርግ ሲ መስፍኔን ይፈልጉታል ግን አያገኙትም። ከጎኔ ያለው ሰው ይፈልጉሃል ግን አያገኘሁም በለ። ዛሬ ጌታ ኢየሱስ ምስክሬ ነው ምላችሁ፣ ከዚህ ፕሮግራም ስትመለሱ ድንገተኛ ከፍታ ይጠብቃቸው። እጃችሁ ከፍ አርጉና ከፍታ ይጠብቀኛል በለው። የሆነ ሰው ዛሬ እጁን በአፉ ጭኖ ከዚህ ቤት ሲወጣ ያለ የሆነ ሰው ጮሆ አሜን ይበለኝ። እስ ያንድ ሰው በባዶ አልመለስም ባሉ እና የመጽሐፉን አሃዱ ትንሽ ትረካ ነው የነገርኳቸው። ያለ የሚገርማችሁ ነገር መቶ ሃያ መሳፍንቱ ለአንዱ ዳንኤል ምን ፍለጋ ወጡ? ምን ፍለጋ ወጡ? ሰበብ ፍለጋ ወጡ ይላል። ደስ የሚለኝ ሁለት ቃል እዩሻ፣ በጣም የሚገርመኝ ህይወቴን የሰራው ቃል፣ ሁለት የዳንኤል የህይወቱ ኳሊቲ ደስ ይለኛል። አንደኛ የታመነ ነበር ይላል። የታመነ ነበር ይላል። አተ ግዞተኛ ነው፣ ባዕድ ሀገር ነው ያለው። ማንም አያውቀው፣ የፈለገውን ነገር ቢያረግ፣ ቢሰርቅ፣ ጉቦ ቢቀበል፣ ቢያመነዝር፣ የፈለገውን እንደፈለገ ቢፋንን፣ ማንም የሚያውቀው የለም። ግን ባቢሎንም ቢሆን አለ ለአምላኩ ዳንኤል ምን አይነት ሰው ነበረ? ታማኝ ሰው ነበር ይላል። አጠገባቸው ያለውን ሰው ዋናህን አትጣል በሉት። አልበሉት ዳንኤል ወደ ባቢሎን ሲወርድ እግዚአብሔርን አልጣለው፣ ቅድስናውን አልጣለም፣ ታማኝነቱን አልጣለም። ሰው ከገጠር ወደ ከተማ ሲመጣ ጌታን ይጥላል። አለባበስ ሲቀይር፣ ጓደኛ ሲቀይር፣ ያማረ ልብስ ሲለብስ የአማርረ ዘመናዊ ምግብ ሲበላ ዘመናዊ ሆቴሎች ሲገባ ዘላለማዊውን እግዚአብሔርን ይጥለዋል። ዳንኤል ባቢሎን ገብቶ በንጉሥ ቤት ውስጥ የአማረ ነገር በሚቀርብበት ቤት ውስጥ ሆኖ ግን ታማኝ ነበር ይላል። ይህንን የመሰከረው ንጉሥ ዳርዮስ ሀያ መቶ ሀያ መሳፍንቶቹ ናቸው። ዳንኤል ታማኝ ነው ሰው ብሎ የመሰከሩለት ስህተት ልናገኝበት አልቻል። የተመሰከረ ህይወት አለ የተገለጠ ህይወት አለ። እግዚአብሔርን በተገለጠ ህይወት የሚያኮራ ሰው ነው። እንደማንም ዛሬ እዚህ በኢትዮጵያ ምድር በየ መንግስት መስሪያ ቤቱ ብትሄዱ ክርስቶስን የሚያውቁ ሰዎች ዛሬ እጅ ለመምሻ ለመውሰድ ጉቦ ለመብላት ከአዛውን የሚያስቀኑ ሰዎች አሉ። የማያልፎ የማልፎ፣ ዘላለማዊውን አምላክህን ባለህበት ወንበር አስከብር ባለህበት ስፍራ እግዚአብሔር አስደስተው። ዳንኤል ሲኒየር ፓስተር ይሁን ወይም የሚከታተለው ሰው የሌለበት ምድር ላይ መቅደስ የፈረሰበት ወይም የሚያመልከውን ቦታ እንኳን የወደመበት ሰው ነው፣ ግን በጨለማ ምድር ላይ ጽርቅን ገልጦ ብርሃንን አብርቶ እግዚአብሔርን አስከብሮ ካለፉ ጀግና አባቶቻችን መካከል አንዱ ዳንኤል ታማኝ ነበር ይላል ታማኝ ነበር ይላል። እግዚአብሔር የሚደሰትበትን ላይፍ ኖሮ ያለፈ ሰው። እዚህ ቤት ውስጥ ያላችሁ እግዚአብሔር በሰጣችሁ ሲዝን እግዚአብሔርን ግለጡት፣ ለተቸገረ ሰው ደራሹን። በተሰጣችሁ ሲዝን የእግዚአብሔርን መንግስት አገልግሉ። ሰምተኛ አጠገባችሁ ያለውን ሰው በተሰጠ ዘመን እግዚአብሔርን አገልግል በሉት። በታማኝነት አገልግል በሉት። በቅንነት አገልግል በሉት። በቅድስና አገልግል በሉት። እውነት ውሸት? አዎ ሁለተኛው ይላል መጽሐፍ ሲናገር፣ በደልም አልተገኘበትም የሚል ቃል። ግፍ አልተገኘበት። የሰው ደም እጁ ላይ የለም። የሰማችሁ ነው። የሰው ደም እጁ ላይ የለም። የሰው ላብ እጁ ላይ የለም። አጭበርባሪ ሰው አይደለም ዳንኤል ሚገርም ፋይናሊ ዳንኤል ላይ ስተት ባጡ ሰዓት ላይ በአምላኩ የአምላኩን ህግ ብቻ ነው ያገኘንበት። እንውጣና አንድ ትእዛዝ ንጉሱን እንዘዘዋለሁ። አለ። ለካ እኛ ስንታመን እግዚአብሔር ይታመንልናል። አልሰማውም? አጠገባችሁ ያለውን አንተ ስትታመን በሉት እግዚአብሔር ይታመንልሃል። እግዚአብሔር ይዋጋልሃል በሉት ይኸው ስሙ፣ ከዚህ ፕሮግራም በኋላ ለታመኑት እግዚአብሔር ለታማኞቹ እግዚአብሔር ይዋጋል። በጽድቅ በታማኝነት የተነሳ መከራ እየተፈራረቀባችሁ ያለ ሰልፍ ውስጥ ያላችሁ፣ አደገኛ ጦርነት ውስጥ ያላችሁ፣ አደገኛ ውጊያ ውስጥ ያላችሁ ከነገ የሰኞ ጀምሮ እግዚአብሔር ያሳርፋቸዋል። እጅ ከፍ አርግና ያሳርፈኛል በለው ከጎናቸውችሁ ያለውን ሰው ጌታ ያሳርፍሃል በሉት። ትንቢት ነው። አያችሁ፣ የምናገረው ቃል መንፈሴ ይመሰክርልኛል፣ እና የሆነ ሰው ከሰልፍ ያርፋል። መቶ ሀያው ተሰበሰቡ አንድ ነገር አዘዙ ንጉሱን ዳርዮስን በዚህ ሰላሳ ቀን ወደ አንተ ይሁን ወደ አምላክ አንድም ሰው ምን አይበል ምን አይበል ወደ አምላኩ እንዳይጸልይ ወደ አምላኩ እንዳይጸልይ በዳንኤል ምክንያት የወጣ ትእዛዝ ነው። በጉቦ ሄዶ አላገኙትም፣ በሆነ ነገር ሄዶ አላገኙትም። ዳንኤል ተፈልጎ ታጣ። በፈለጉት ስህተት ፋይናል ያገኙበት ግን የአምላኩ ህግ ነበር። በቀን ሶስቴ ይጸልይ ነበር። እየሰማችሁ ነው። ስለዚህ ይሄንን ህግ አወጡ፣ ወደ ዳርዮስ አመጡ፣ ዳርዮስንም አስፈረሙት። በንጉስ ቀለበት፣ በንጉስ ማህተም በየሰፈሩ ተለጠፈ። በዚህ 30 ቀን አረን ማንም ሰው ወደ አምላኩ እንዳይጸልይ የሚል ፖስተር ተለጠፈ። ይህን ሲሰማ ዳንኤል እንደ ልማዱ ይላል። መስኮቱን ወደ የት ከፍቶ ይላል? ወደ ኢየሩሳሌም ከፍቶ ይላል። ተግባሩን አደረገ ይላል። እየጸለ ያገኙት እየሰረቀ ሳይሆን እየዋሸ ሳይሆን የሆነ ከሰው እጅ ላይ ጉቦ እየተቀበረ ሳይሆን እየጸሌ አገኙት ይላል። ዋው ተፈላጊው ተገኘ ያሉ። ትላንትና ለካት ዳንኤል በነበረው ሲዝን ታማኝነት የሚባል ዘርቶ ነበር። ወሰዱ ወደ አንበሶቹ ጉድጓድ። ምን አደረጉት? ዳንኤልን ጣሉት። እስከ ጉድጓዱ ለካ አብሮ ኤሎሂ አብሮት ገባ ሲጣል። ቁጥር 19ን እናንብ። ምን ይላል? ቁጥር 19 ቁጥር 19 በነጋውም ንጉሱም ማልዶ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ሄደ ወደ ዳንኤል በቀረበ ጊዜ በአዘን ቃል ጠራው። ንጉሱም ተናገረ ዳንኤል ያው አምላክ ባሪያ ዳንኤል ሆይ፣ ሁልጊዜ ጊዜ የምታመልከው አምላክህ ከአንበሶች ያድን ዘንድ ችሏልን ችሏልን? አለው። ዳንኤል ምን አለ? ዳንኤልም ንጉስ ሆይ፣ ንጉስ ሆይ ሺህ ዓመት ንገስ! ሺህ ዓመት እምበል ንገስ። አቤት ደስ የሚለኝ ቃል ንጉሶይ፣ ንጉሶይ ሺህ ዓመት ንገስ! በፊቱ ቅንነ ተገኝቶብኛልና በአንተም ፊት ደግሞ ንጉሶይ አልበደልኩምና አምላኬ መላእኩን ልኮ የአንበሶችን አፍ ዘጋ። እስ አጠገባችሁ ያለውን ሰው የአንበሶቹ አፍ ተዘጋ በሏል እ ጮክ በልና ሦስት ጊዜ የአንበሶቹ አፍ ተዘጋ ሁለት፣ የአንበሶች የመጨረሻ አንድ፣ ሶ ጮ የአንበሶቹ አፍ ተዘጋ ይበለ። እነርሱም ምን አላሉኝም፣ አልጎዱኝም ማለት ያን ጊዜ ንጉሱም ንጉሱም እጅግ ደስ አለው። ዳንኤልን ከጉድጓዱ ያወጡት ዘንድ ደስ የሚለኝ ቃል አዘዘ። አጠገባቸው ያለው ሰው ታዞልሃል። ተንቢባ ተንቢባ ተንቢባ። ታዞልሻል። እግዚአብሔር ጮክ በሉና እግዚአብሔር ከጉርጓድ ያወጣል፣ ከአንበሳ አፍ ያድናል። እጃችሁ ከፍ አርጉና ያድናል። ማራሳ ካሻባ። እሺ፣ አጠገባችሁ ያለውን ሰው እዩት። እሲ ዛሬ ማታ በሉ የሆነ ነገር ከጉርጓድ ይወጣል። አንድ ሰው ጮሆ አሜን ይበል። በሚገርም ሁኔታ በውሸት ማስረጃ በውሸት ማስረጃ ዳንኤል ምን ውስጥ አሉት? ጉድጓድ ውስጥ አሉት። በውሸት መረጃ የሚገርም ነገር ነው። ቅድም ያልኳቸው ዳንኤል ስተት የሌለበት ምን አይነት ሰው ነበር? ታማኝ ሰው ነበር። መልካም መንፈስ ያለበት ሰው ነበር ይላል። በውሸት መረጃ አንበሶች ጉድጓድ ላይ በተጣለ ሰዓት፣ እግዚአብሔር ከመጣሉ ቀደም ብሎ አንበሶች ጉድጓድ ላይ ለሱ ፕሮቴክሽንን አዘጋጀለት። ጥንቃቄ ጥበቃን እግዚአብሔር አዘጋጀለት። ምኖች እንዳይጎዱት አንበሶቹ እንዳይጎዱ። ሄሎ፣ እዚህ ቤት ውስጥ ያላችሁ በትዳራችሁ ላይ፣ በስራችሁ ላይ፣ በቢዝነሳችሁ ላይ፣ በጤናችሁ ላይ፣ በአገልግሎታችሁ ላይ ከክፉ ሰዎች መካከል የተቆፈረባችሁ የጥፋት ጉድጓድ፣ የሞት ጉድጓድ፣ የጭንገፋ ጉድጓድ ዛሬ ከፊታችሁ ይደፈናል። እስቲ እግዚአብሔር ያድናል የሚል አሜን! አጠገባችሁ ያለውን ሰው ጉርጓዱ ተደፍኗል በሉት። ዳሪዮስ ዳንኤልን ከልብ የሚወደው የልቡ ወዳጅ ነው። እኔ የዳሪዮስ ከዳንኤል መዳን በላይ የዳሪዮስ ልብ ይገርመኛል። አንበሳ ጉርጓ ገብቶ የወጣ የለ ከዚህ ስር ወረድ ብላችሁ ስታነቡ ንጉሡ ዳንኤልን እንዲያወጡት እንዳዘዘ እሱን የጣሉትን ደሞ። ሚስቶቻቸውን ልጆቻቸውን ራሳቸውን ጉድጓድ ውስጥ ምን እንዲሉ እንዲጣሉ አዟል። ልክ እነዚህ ዳንኤልን የጣሉ ሰዎች ሚስቶቻቸው ልጆቻቸው ሲጣሉ ገና ከጉድጓዱ አፋፍ ይላል ተቀበሏቸው ይላል፣ አጥንቶቻቸውንም ሰባፐሩ ሰባበሩ ይላል። እናንተ እዚህ ጋር ማየት ያለባችሁ የእግዚአብሔርን ሴኩሪቲ ነው። የእግዚአብሔርን መለኮታዊ ጣልቃ ገብነትን እዚህ ላይ እግዚአብሔር ዳንኤልን ተራ ከተራ አንበሳ አይደለም ያዳን። ካደገኛ አንበሳ ውስጥ ነው ከጉድጓድ ውስጥ ነው ያወጣው። አቤት! አጠገባችሁ ያለውን ሰው እግዚአብሔር ከእኔ ጋር ነው በሉት። እሺ፣ በላተኛው አያገኘኝም በሉ። ተናገር፣ በላተኛው አያገኘኝም በሉ። ልተንብይ፣ ዛሬ ለኔና ላንተ የተቆፈረ ጉድጓድ ወደ ጠላ ሰፈር ይሄዳል። እጅ ሺ ከፍ አርግና፣ ይሄዳል በለኛ። ዳርዮስ በማለዳ መጣና እንደዚህ አለ፣ ዳንኤል ዳንኤል ዳንኤል አለው። ከአንበሳ ጉርጓድ ውስጥ እንዴት ድምፅ ይወጣል? ከመቃብር ውስጥ እንዴት ድምፅ ይሰማል? ዳንኤል ግን በአንበሳ ጉርጓድ ውስጥ ሆኖ አንድ ድምፅ አሰማል። ንጉስ ሆይ ንጉስ ሆይ፣ ሺህ ዓመት ንገስ። በፊት ምን ተገኝቶብኛል? ቅንነት ተገኝቶብኛል። ልበላኝ ይወጣ፣ ሊገለኝ ይወጣ። በክፋት የተጠነሰሰብኝን ጥንስስ የማመልከው አምላክ መልአኩ ልኮ መልአኩ ልኮ የአንበሶችን አፍ ልጸልይልሽ ቀኝ እጅ ሺ ስጭኛ። እኔ ልጸልይል ቀኝ እጅ ስጠኝ። በጌታ ኢየሱስም አፉ የከፈተ የትኛውም አንበሳ ትዳር ላይ ወጣ፣ ስራህ ላይ ወጣ፣ ቢዝነስ ላይ ወጣ፣ አገልግሎት ላይ ወጣ፣ ዛሬ አፉ ይዘጋል። አንተ ሰው የጩና አሜ ይበለኝ ሲ ሁሰጅና ቴ አሜን ብለሽ ወው እሺ፣ አጠገባችሁ ያለውን ሰው የኔ እግዚአብሔር በሉት። ያድናል፣ ይታደጋል። በሰማይና በምድር ድንቅንና ታምራትን ያደርጋል። ዛሬ የአንድ ሰው እርምጃ ይቀየራል። እርምጃችሁ የታምራት ይሆናል። ለእኔና ለአንተ የተዘጋጀ የሞት ጉድጓድ ወደ ጠላ ሰፈር ዛሬ ይመለሳል። ልቀግና አሜ በይናቴ የምታመልከው አምላክ ለበላተኛ አሳልፎ አይሰጥህም። ገፋ እያረጋችሁ ለበላተኛ አሳልፎ አይሰጠኝም። እግዚአብሔር በሉስ፣ ለበላተኛ አሳልፎ አይሰጠኝም። ድገምና እግዚአብሔር በሉስ። ለዘንዶ አሳልፋ አይሰጠኝ። ተንቢ ይለኛል ጌታ። ዛሬ ወደ ቤት ስትመለሱ ሰፈራችሁ ውስጥ ያለ ምቀኛ ይነቀላል። አሜን በልና ውሰድ። ያደከመህ መንፈስ ይነቀላል። በርን የዘጋ መንፈስ ይነቀላል። የውሸት መረጃ እያመጣ አስለቀሰሽ ይነቀላል። እስ የተቀመጣችሁ ብድግ በሉና ይነቀላል እጭሽ ዘርግና፣ እንደዚህ በይሲ፣ ንቀሉት። አንድ ሁለት ሶስት፣ አንድ ላይ ዥነቀላ፣ ንቀለው ንቀለው እ ሟርተኛ ሞርተኛ ኦፎል፣ በጣም ይገርም መንፈስ በተዋረድንበት ቦታ ላይ ጉድጓዶ ውስጥ አምጥቶ በጣሉን ስፍራ ላይ የተለየ ከፍታ እግዚአብሔር ያዘጋጅልን። ለካ እዩሻ የዳንኤል ጉድጓድ የከፍታ ጉድጓድ ሆኖ ተቀየረ፣ አልሰማችሁኝም። አሁን አንተ ላይ የታወጀ አዋጅ ካለ እርግጠኛ ሁን፣ ያ አዋጅ ወደ ከፍታ ይቀየራል፣ ያ መድረክ ለምስጋና ይቀየራል፣ እስች ጅ ከፋርግና ይቀየራል። በል ቢገርማችሁ ነገር እንደዚህ ያለ ዳንኤል አምላኬ መልአኩን ልኮ የአንበሶቹን አፍ ሲከጎናቸው ያለው ያ ነገር ተዘጋ። ቀለሊት እየወጣ እየገባ የሚንኮሻኮሽ ኮንፈርትህን የሚነሳ ቤትህን ምናምን የሚነካካ ዛሬ አፉ ይዘጋል። አይነካህም። አፉ ይዘጋል። እስ ከእኔ ጋር ያድናል ይታደጋል ዳንኤልንም ከአንበሶች ምን ብሎታልና? አድኖታልና አልሰማም። የመጨረሻ መዝሙር ምዕራፍ 57 ላይ፣ ምዕራፍ 57 ላይ፣ መዝሙር ምዕራፍ 57 ቁጥር 4 ላይ ነፍሴን ከአንበሶች መካከል አዳናት ይላል ዳዊት። ዳዊት እረኛ ነበር ለሳኦል ሲናገር ከበጎች መካከል መጥቶ ሲወስድብኝ ተከታትዬ አስጥለው ነበራል። ከነጌ 15 ጀምሮ በራቹ ደጃፍ ላይ እንዲህ የሚል ቃል ይጻፋል ያድናል ይታደጋል። በሰማይ ቢሆን በምድር ከምድር በታች ቢሆን በሰማይ በላይ እግዚአብሔር ከጠላት እጅ ያስመልጠሃል። ያመለጠ ሰው ካለ ጮኸ አሜን ይበለኝ አሜን። ደስተኛ ናችሁ? እሺ ከጎናችሁ ያለውን ሰው እዩት። ጉድጓዱ በሉት ተደፍኗል። አትያዝም። እጅሽ ከፍ አርግና አልያዝም በጉድጓዱ ውስጥ አልበላም። ደስተኛ የሆነ ሰው ጮሆ አሜን ይበለ። ኢየሱስ ጌታ ነው። የመጨረሻ ቀና ብላችሁ ስሙኝ። በስራችሁ ላይ፣ በትዳራችሁ ላይ፣ በአገልግሎታችሁ ላይ፣ በጤናችሁ ላይ፣ በሕይወታችሁ ውስጥ ወሳኝ በተባሉት ነገር ላይ በውሸት የወጣ አዋጅ ተገልብጠዋል። አንድ ነገር ልንገራችሁ። ከጎናችሁ ያለውን ሰው እንዲህ በሉትስ ማያቋርጥ ምስጋና አንተ ቤት ይሆናል በሉት አዋጁ ስለተገለበጠ እግዚአብሔር ምስጋናን ያደርጋል። አንድ ሰው ጮሆ አሜን ይበለ። ሁለት ሰማችሁ። አስወጣው ከጉድጓዱ ውስጥ አንደኛ። ሁለተኛ ትእዛዝ ሰጠ። የጣሉትን አምጡና ምን አርጓቸው? ጣሏቸው። ሦስተኛ የዳንኤልን አምላክ ከፀሐይ መውጫ እስከ መጥለቂያ ላሉ ሰዎች ዳሪዎስ ደብዳቤ ጻፈ። እኔ በሰው እጅ ስራ ሳመልክና ስንከራተት የከረምኩ እኔ ወንድማችሁ፣ ንጉሥ ዳሪዮስ የዳንኤል አምላክ አምላክ መሆኑን ስላየው የሰማች ነው፣ ደብዳቤ አጻፈው። ይቺ አሁን እቺ የዳሪዮስ መልእክት ናት። ይቺ መልእክት ናት። ከደብዳቤዎቹ ውስጥ መካከል አንዷች ደብዳቤ ናት። እቺ ያድናል፣ ይታደጋል፣ በሰማይና በምድር ድንቅንና ታምራትን ያደርጋል እያለ ዳሪዮስ ያወጀው አዋጅ ነው ይሄ ቃል። ዳንኤልን ካንበሶች ምን አርጎታልና አድኖታልን? እዚህ ቤት ውስጥ ያላችሁ ዛሬ ማታ እመነኝ፣ አዋጅ ይገለበጣል። ለእኔና ለአንተ ፀሐይ ይወጣል። እስ ያጠገባችሁ ያለው ሰው አዋጁ ተገለበጠ፣ በ ጨብጡትን አዋጁ ተገለበጠ። ሟርቱ ፈረሰ። አዋጁ ተገለበጠ ሟርቱ ፈረሰ። እስ እጃችሁ ከኔ ጋር አዋጁ ተገለበተ። ሶስት ጊዜ እጃችሁ ዘርጉ። አንድ ሁለት፣ የመጨረሻ በዚህ አራት ቀን ይኸው እንደዚህ ደረጃ ድንገተኛ ከፍታ፣ ድንገተኛ የበረከት በር፣ ድንገተኛ የሞገስ በር በጌታ በኢየሱስም ይከፈትልሃል። ያመነ ሰው ጮ አሜን ይበላይ።